ጃንዋሪ ማለት ጥር ማለት አይደለም። ይሄ በጣም ማወቅ ያለብን ፋክት ነው። ጃንዋሪ ማለት ጃኑስ የሚባል ጣዖት ነው። ዘ ጎድ ኦፍ ጌትስ ኤንድ ዶር ሲባል፣ ሮማ እስታቹ ሮማ በር ላይ ይቆማል። ፊት አለው፣ ገጽ አለው፣ ሮማን የሚጠብቅ ነው፣ ጃኑስ ነው። ፌብሩዋሪ ማለት የካቲት ማለት አይደለም። መካቲት ማለት ሌላ ጉዳይ ነው። በእኛ ተፈጥሮ ነው ያማከለ ነው፣ መከር መካታቸው። ያ ግን ፌብሩን ማለት መንጻት ነው። ፒሪፊኬሽን የምታከናውንበት ሪቹዋል አይነት ነው። ይኖ ቀጥሎ መጋቢት ብንልኛ ቀኑም ሌሊቱም ተመጋግቦ እኩል የሚሆንበት የመመጋገብ ወር ማለት፣ ፀሐይ በጣም ሴንት ምድር ወገብ ላይ ሆና ቀንና ሌሊቱ እኩል 12 12 በሁሉም ፍቀ ክበብ ስለሚሆን ነው። መጋቢት በጣም እኮ የሚገርም ፍቺ ነው። ሌላው ዓለም ግን ማርች ነው ያለው። ማርች ማለት ዘ ጎድ ኦፍ ዋር የሚባል የጦር አምላክ ተብሎ የተመለከ ነው። ማርስ ነው። ሚያዚያ ብትል የሚዜዎች ወራት ነው። ይኖ ሰርግም የሚደረግበት ወራት ነው እና የሚዛዝት ወራት ሚዜዎች፣ ሙሽራም የሚታይበት አይነት ነው። ኤፕሪል ግን ብትል ሚያዝያ አይደለም። እቺ ጎደስ ናት፣ ሴት እንስት ጣዎት ናት። እና በተለይ ዘ ጎደስ ኦፍ ቢዩቲ ኤንድ ሜሬጅ፣ ሴቶች ውበት ትሰጠናለች፣ ጥሩ ባል ትሰጠናለች ብሎ ሳክሪፋይስ ያደርጉላት የነበረች ናት። ይኖ ግንቦት ብትል የግንባታ ወር ነው። ሜ ግን አይደለም ሜ ማለት ማያ የጁፒተር ሚስት እናት ተብላ የተመለከች ናት። በጣም ትልቅ ጉዳይ ነው። በጣም ብዙ ነገር ነው። ሰኔ ብትል ሰናይ ማለት አማረ ማለት ነው። ሰናይ ማለት የአማረ ማለት ነው። ያማረ ዘር ተመርጦ ዘር የሚዘራበት ነው። ከግብርና ጋር የተያዘ ነው። ወይራስ ጁን ብትል የጁኖ ነው። ጁኖ ናት ጎደስ ናት። በጣም ሐምሌ ብንል መለመለም ነው። ቅጠሉ ይለመልማል፣ አረንጓዴ ይለብሳል። ሐመል ማል ሐመል ማል ሲባል እንሰማለን። ሐምሌ ጁላይ ነው። ጁልየስ ቄሳር ነው። ነሐሴ ብትል ስር ስሩ መሬት የሚይዝበት ነው። በጣም ጥንካሬ ማለት ነው። ሌላው ደግሞ ዓለም ብትመለከተው ኦገስት ነው አውግስጦስ ቄሳር ነው። ሴፕቴምበር ሰባት ማለት ነው። ለኛ ግን መስከረም ማለት መስ ማለት መሴ መሸ ማለት ነው። ከረም ማለት ክረምት ማለት ነው። መስከረም ማለት ክረምቱ የሚመሽበት፣ መፀው የሚብትበት፣ ፀሐይ የምትፈነጥቅበት እንደማለት ነው። እና በአጠቃላይ እንኳን ስለ ጳውግሜ ለማሰብ ቀርቶ እየተዘበራረቀ እየተዘበራረቀ የመጣ ሰፊ ጉዳይ ነው። ኢትዮጵያ ግን በእውነት ጠንቅቅ ያለች፣ በእውነት እንደው እንደው እንደው ክብር ይግባቸው አባቶቻችን እናቶቻችን፣ እንደው ነፍሴ እስክትለይ ድረስ ሁሌ እንደመረኳቸው ነው። አንሴስተሩን የሚረግም ሰው የተረገመ ነው። በጣም በጣም በጣም ከአማልክት መንፈስ አላቀዋት አገሪቱን። እንዴ በጣም እኮ ከባድ ነው። ኢቭን ቀናቱ እራሱ ብትመለከት፣ እሁድ ብትል እሁድ አንደኛ የስነ ፍጥረት ዕለት ነው። ሰንዴ ፀሐይ የሚመለክበት ነው። ሰኑይ ብትል ሰኞ ሁለት ማለት ነው። በግዕዝ ሁለተኛ የስነ ፍጥረት ቀን ነው። መንዴ ማለት ሙንዴ ነው። ጨረቃ የምትመለክበት ነው። ማክሰኞ ማለት የሰኞ ማግስት ማለት ነው። ሰሉስ ወይም ሶስተኛ የስነ ፍጥረት ዕለት። ቲውስዴ ግን ዋን ሃንድድ ጋድ ነው። እጀ ቆራጣጣውት ነው። ይኖ ዘጎዶ ሄቨን እንዶር የጦር እና የሰማይ አምላክ ተብሎ ተመልኳል። ረቡዕ ብትል አራተኛ ማለት ነው ወደን ስዴ ወይም ዌንዝዴ ማለት ወደን የአንግሎ ሳክሶን ጣዖት ነው። ድል አድርገው ሲመጡ መስዋዕት የሚሰውለት ነው። ሃሙስ ብትል አምስተኛ ነው። ኖ ቶር ቶር ደሞ ተርስዴ ቶር ሙቪ ላይ ምናየው ነው የኖሮ የጣዖት ጎድ ኦፍ ተንደር መዶሻ የያዘው ነው የሱ ነው። አርብ ብንል ምዕራብ ማለት መግቢያ ማለት ነው። የሥነ ፍጥረት መግቢያ መካተሻ ነው። ፍራይዴ ብትል ፍሪጋችም፣ እንደ ኤፕሪል ነው ጎደስ ናት። ሴት ጣውት ናት። የትዳር የቁንጅና ምንትስ ተብለ የምትመለክ ናት። ቀዳሚት ብንል፣ ቅዳሜ ቀደመችቱ ሰንበት ነው። ሳተርን ግን የሮማ የሰብል አምላክ ነው። እና ከዚህ ሁሉ ነው አንሴስተሮቻችን ያላቀቁን። ይኖ የራሳችን የሆነ የምግብ ስርዓት ጤፉን በለው ይኖ ወጣ አሰራሩን በለው እንዴ፣ የእነሱ ክሬዲት እኮ ነው። አሁን እንዴት ሰው ሊያማረር ይችላል? አዲስ ነገር ፈልስፈ የተሻለ ነገር አምጥተ ብትረግም እንደው የሆነ ብታማረር ክሪቲሳይዝ ብታደረግ ጥሩ ነው። እነሱ የሰሩትን ኬሚስትሪ እኮ ነው። ጤፍ አይደል? ጀራ መጋገር፣ ወጥ መስራት፣ የልብስ ሽመና ይህን ሁሉ ነገር እኮ ነው የሰሩልን። አሁንም እኮ የሀገራችን ዘጠና ምናምን ፐርሰንት እኮ በዛ ተጠቅሞ እየኖረ ያለ ማህበረሰብ ነው። እና በእውነት በእውነት እናቶቻችን አባቶቻችን ክብር ይገባቸዋል። እና ወደፊት እንግዲህ በትልልቅ ወርቅ ቀለም ታሪካቸውን የሚጽፍ ትውልድ ደግሞ እንደሚነሳ አምናለሁ።